ሰላም ሰላም ውድና እየተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት 25 ወይም ኖቬምበር 4 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮን ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ ወደ ዛሬው የዕለታዊ መረጃ ስናልፍ የጥቁር ገበያ በከፍተኛ ዋጋ ጨምሯል። ከዚህ በፊት ላለፉት ሶስት አራት ቀናት ጨምሯል እያለን ስንዘግብ ቆይተናል። አሁን ደግሞ በጣም ጨምሯል ማለት እንችላለን። ታዲያ መረጃዎቹን አንድ በአንድ ላስደመጣችሁና ሀሳብ አስተያየቶን ደግሞ ኮሜንት ላይ ያስቀምጡልን እያልኩ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 182 ብር ከ71 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 149 ብር ከ85 ሳንቲም ገዝቶ 152 ብር ከ85 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 148 ብር ከ41 ሳንቲም ተገዝቶ 151 ብር ከ38 ሳንቲም በመሸጥ ላይ ይገኛል። 1 ዩሮ በጥቁር ገበያ 210 ብር ከ44 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 176 ብር ከ05 ሳንቲም ገዝቶ 179 ብር ከ57 ሳንቲም እየተሸጠ ነው። በንግድ ባንክ 171 ብር ከ18 ሳንቲም ተገዝቶ 174 ብር ከ60 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገቢያ 226 ብር ከ34 ሳንቲም እየተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 187 ብር ከ83 ሳንቲም ገዝቶ 191 ብር ከ58 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ11 ሳንቲም ተገዝቶ 184 ብር ከ73 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 129 ብር ከ88 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው 107 ብር ከ20 ሳንቲም ገዝቶ 109 ብር ከ34 ሳንቲም እየሸጠ ነው። በንግድ ባንክ 104 ብር ከ15 ሳንቲም ተገዝቶ 106 ብር ከ23 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 118 ብር ከ92 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 97 ብር ከ99 ሳንቲም ገዝቶ 99 ብር ከ94 ሳንቲም እየሸጠ ነው። በንግድ ባንክ 95 ብር ከ74 ሳንቲም ተገዝቶ 97 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገቢያ 25 ብር ከ62 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 20 ብር ከ99 ሳንቲም ገዝቶ 21 ብር ከ41 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ46 ሳንቲም ተገዝቶ 20 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 239 ብር ከ66 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 198 ብር ከ95 ሳንቲም ገዝቶ 201 ብር ከ91 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 191 ብር ከ45 ሳንቲም ተገዝቶ 195 ብር ከ28 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 594 ብር ከ15 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 487 ብር ከ90 ሳንቲም ገዝቶ 497 ብር ከ66 ሳንቲም እየተሸጠ ነው። በንግድ ባንክ 474 ብር ከ79 ሳንቲም ተገዝቶ 484 ብር ከ28 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም ዱባይ ድርሃም በጥቁር ገቢያ 49 ብር ከ71 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ78 ሳንቲም ግስቶ 44 ብር ከ66 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 48 ብር ከ68 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 42 ብር ከ53 ሳንቲም ገዝቶ 43 ብር ከ39 ሳንቲም እየሸጠ ነው። በንግድ ባንክ 39 ብር ከ57 ሳንቲም ተገዝቶ 40 ብር ከ36 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 475 ብር ከ25 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 257 ብር ከ77 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገቢያ 484 ብር ከ81 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ ምን ሊመስል ነበር። እስከ መጨረሻው ድረስ የተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ መልካም ቀን።